አሁን ማርቆስና ሜላት እነሱ የጳውሎስ እኔ የጳውሎስን ተከታታይ ፊልም እያያችሁ ያላችሁ ሰዎች ግን በእርግጠኝነት ምን ምን የሚሰማኝ ስሜት እንደሚሰማችሁ እርግጠኛ ነኝ። እንዴ! እንዴት ነው በዛ ልክ ሰው ታጋሽ ሊሆን የሚችለው ማን እየታገሳት ነው እኮ ጳውሎስ ሜላት የምትሰራው ሴራ እኔ ማ- ምን ምን አይነት ሴራ ነው የምትሰራው በቃ ባገኘችው አጋጣሚ እሱን ለመጉዳት ነው በቃ አላሟ ሁሉን ነገር በቃ እሱን ለመጉዳት በቃ እሱ ያገኛታል ሜላት ይገልሽ አሎ ይሄን ነው ሚላት አይገልላትም እንዴ ወይ ደግሞ እሱን ካራክተር እኔ ስጠኝ አንዴ ገድያት ከዛ ትቀየራለህ የእውነት ነው የምልህ ጳውሎስ፣ አንድ ልነግርህ የሚችለው ነገር ከዚህ በኋላ ሜላት ደግማ ካገተች ትገለሃለች። እመነኝ ጳውሎስ። በቃ ተመካክረዋል። ሲጀመር እኔ እርግጠኛ ነኝ። እኔ እንጃ፣ እኔ አላቅም፣ ግን ኮመንት ላይ ሀሳባችሁ ንገሩኝ። እንደሚመስለኝ ግን ጳውሎስ ላይ እየተቀመረበት ነው። አውቀው ነው የማይገሉት አውቀው ነው የሚያቆዩት። በህይወት ሊያሰቃዩት አስበው ነው። ይህ በቁም ለመግደል ነው ያሰቡት በእርግጠኝነት። እስኪ እኔ እንጃ ጳውሎስ። እኔ ኮመንተን እኔ እንጃ። ፓርት ኢሌቭን ነዋ አሁን እስከሚወጣ በጣም ቸኩያለሁ። አላቅም ወይኔ አብራሻውን ይረሳው ቀን እግዚአብሔር ይመስገን። ምንድን ነው የምትፈልገው ማርቆስ? አንዲት ነገር ብትነግረኝ ከሆነ

እዚህ ነኝ፣ እቤት ነኝ። ምንድን ነው አሁን? ካበላሽ በኋላ ምን ታገኛለህ? ከዚህ በኋላ ፍቅረኛ ከተለየ በኋላ ምን ታገኛለህ? ከዚህ በኋላ ያው አላ ለመደበር ፈልጌ ነው። ያው አንቺ ሰው ላይ መደበር ትፈልገ የለሽ እንዴ? እሺ፣ እኔ ሜላት ማን እንደሆንኩ አሳይሃለሁ። በቅርቡ ታገኛለህ። እሺ፣ እናያለን። እንግዲህ ሜላት ቱረጂ በፍጹም በፍጹም፣ አቱረጂ ሜላት። እባክሽ፣ እባክሽ ሜላት። ሜላት ክፉነሽ፣ ሜላት ክፉነሽ። ሜላት በፍጹም አቱረጂ ሜላት። እረፊ ሜላት፣ ታይ ሜላት። ሜላት በፍጹም በናትሽ፣ አቱረጂ ሜላት